ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና እወጃችን እነሆ። የእናቶችና የህፃናት ሞትን በመቀነስ ረገድ ወጣቶች ሚናቸውን በላቀ ደረጃ ሊወጡ እንደሚገባ ተጠቆመ። አስረኛው የዓለም አቀፍ የቤተሰብ እቅድና ስድስተኛው የኢትዮጵያ ወጣቶች ምክር ቤት ኮንፈረንስ በዛሬው ዕለት በሐረሪ ክልል ተካሂዷል። ዘገባው የባልደረባችን ጀዲዳ አህመድ ነው፣ በተከታይነት ይቀርባል። አስረኛው የዓለም የቤተሰብ እቅድ ቀን በሐረር ከተማ አገልግሎት በቤተሰብ በኩል ለሁሉም ባለድርሻ አካላት መድረስና እንቅፋቶችን በማስወገድ አቅምን ማሳደግ በሚል መሪ ቃል በሐረር ከተማ ተከብሯል። በተመሳሳይ ስድስተኛው የኢትዮጵያ ወጣቶች ምክር ቤት ኮንፈረንስ ያለጊዜ እርግዝናን ለማስቆም በአንድነትና በተግባራዊ እርምጃ እርስ በእርሳችን እንደጋገፍ በሚል መሪ ቃል ተካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ወጣቶች ምክር ቤት ፕሬዚደንት ዶክተር ገመቹ አቡ በመላ ሀገሪቱ ያለ እድሜ እርግዝና መጣል ውሳኔ ከነበረበት 13 በመቶ በ2030 ወደ ሶስት በመቶ ዝቅ ለማድረግ እየተሰራ እንደሚገኝ ተናግረዋል። ያለ እድሜ እርግዝናን ለመከላከል ትምህርት ቤቶች፣ ፍትህ ተቋማትና በሴቶች ላይ የሚሰሩ አካላት ድርሻቸውን ሊወጡ እንደሚገባም ጠቁመዋል። የወጣቶች ምክር ቤት ይህንን ለማሳካት ግንባር ቀደም ሚናውን መጫወት እንዳለበትም አስገንዝበዋል። በጤና ሚኒስቴር የቤተሰብ እቅድ ዴስክ አስተባባሪው ዶክተር ጀማል አደም በአገር አቀፍ ደረጃ በተለያዩ ዘርፎች ለማሳካት ከታቀዱ 17 ግቦች መካከል የቤተሰብ ጤናና የቤተሰብ እቅድ አንዱ መሆኑን አንስተዋል። በተያያዘው ዓመትም መጨረሻ የእናቶችና የሕጻናትን ሞት ለመቀነስና የቤተሰብ እቅድን ተጠቃሚዎችን ቁጥርን 45 በመቶ ለማድረስ ጥረት እየተደረገ መሆኑንም አክለዋል። የክልሉ ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን የቤተሰብ እቅድ በትኩረት ሊሰራበት የሚገባ ጉዳይ መሆኑን ገልጸው በተለይም የእናቶች ሞት መቀነስ መቻል ለአገሪቱ ሁለንተናዊ ልማትና እድገት ከፍተኛ አስተዋጽኦ ያበረከታል ብለዋል። ወጣቶች የህይወት ግባቸውን እንዲያሳኩ ሚስጥራቸው በተጠበቀ መንገድ በጤና ተቋማት የቤተሰብ እቅድ አገልግሎትን በማዘጋጀት ተደራሽ እየተደረገ መሆኑንም ተናግረዋል። ቢሮው በቤተሰብ እቅድ ጉዳዮች ላይ ማህበረሰቡ ግንዛቤ እንዲጨብጥ የአቅም ግንባታ ስልጠናዎች ላይ በትኩረት እየተሰራ መሆኑንም ዶክተር ኢማን ተናግረዋል። በመጨረሻም የክልሉ ጤና ጥበቃ ቢሮ የንጽህና መጠበቂያ እቃዎችን በክልሉ የሚገኙ ሐምሊን ፌስቱላ ማዕከል ልገሳ በማድረግ በማዕከል ውስጥ የሚገኙትን የፌስቱላ ታካሚዎችን ተዘዋውሮ ጎብኝተዋል። በውይይት መርሃ ግብሩም ላይ የኢትዮጵያ ወጣቶች ምክር ቤት ፕሬዚደንት ዶክተር ገመቹ አቡ፣ በጤና ሚኒስቴር የቤተሰብ እቅድ ምጣኔ ዴስክ አስተባባሪ ዶክተር ጀማል አደም፣ የሀረሪ ክልል ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳንን ጨምሮ ሌሎች የጤና ዘርፍ አመራሮችና የሚመለከታቸው አካላትም ተገኝተዋል። ቀጥለናል። ማህበረሰብ ተኮር ችግር ፈቺ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተጠቆመ። በሐረሪ ክልል ሸንኮር ወረዳ በአቶ ለማና ዶክተር ገነት ፋውንዴሽን የተሰራ የህዝብ መገልጋ የመጸዳጃ ቤት ለአገልግሎት ክፍት ሆኗል አዮብ ካዛሌ ተጨማሪ አለው በሸንኮር ወረዳ የሚገኘው የአሊኮየ እድር አካባቢ ነዋሪዎች በአቶ ለማና ዶክተር ገነት ፋውንዴሽን የተሰራ የጋራ መጸዳጃ ቤት ተመርቆ ለአገልግሎት ክፍት ሆኗል በምርቃት ስነ ስርዓቱ ላይ የተገኙት የሸንኮር ወረዳ አስተዳዳሪ አቶ ሳሚ ዩሱፍ በክልሉ እየተሰሩ ያሉ የልማት ስራዎች ማህበረሰብ ተኩር ናቸው ብለዋል በግለሰቦች የሚደረጉ የበጎ አድራጎት ስራዎችም የህብረተሰቡን ጥያቄ የሚመልሱ መሆን ይጠበቅባቸዋል ያሉት አስተዳዳሪው በዛሬ ዕለት የተመረቀው የህዝብ መጸዳጃ ቤትም ለዚህ አንዱ ማሳያ ነው ሲሉ ገልጸዋል በአጠቃላይ በክልላችን ሲሰሩ የነበሩት የልማት ስራዎች መንግስትን የሚደግፉ ማህበረሰባችንን ጥያቄ ሊፈቱ የሚችሉ የተለያዩ የበጎ አድራጎት ስራዎች በትምህርት ቤቶች ከእድሮች ጋር እንደዚሁ ከዚሁ ከአሊኮይ እድር ማህበረሰብ የመጸዳጃ ቤት ግንባታም በሌላውም ዘርፍ እየተከናወነ ያለው የልማት የማህበረሰብ ተሳትፎ እንዲሁ እንግዲህ እንደዚህ የተባረኩ ሰዎች ለሚያከናውኑት ድጋፍ እንግዲህ በማንኛውም ደረጃ የክልል መንግስታችንም የወረዳችንም መስተዳደር ማህበረሰባችንንም ወክዬ እንዲሁ በድጋሜ ማመስገን እንፈልጋለሁ ማለት ነው። የአቶ ለማና ዶክተር ገነት ፋውንዴሽን የህብረተሰቡን ችግር ተረድቶ ላደረገው መልካም ተግባር ምስጋናቸውን አቅርበው ተገልጋዩም ህብረተሰብ በአግባቡ መገልገልና መጠበቅ እንዳለበትም መልእክታቸውን አስተላልፈዋል። እዚች ጋ የተሰራው ለማህበረሰቡ ትልቅ ችግር ፈቺ የሆነና አጠቃቀሙም ላይ እንግዲህ ማህበረሰባችን የተረከበውን ይህን የመሰለ መጸዳጃ ቤቶች ለማስፋት በጥሩ ሁኔታ የመጠቀም የማዝለቅ ስራዎች ፋውንዴሽኑ ከዚህ ቀደም በክልሉ በርካታ ዘርፎች ላይ ከህብረተሰቡ ጎን መቆሙን የተናገሩት የፕሮጀክቱ አስተባባሪ ና መሀንዲስ የሆኑት አቶ ማንደፍሮ አሰፋ ሲሆኑ በትምህርት ቤቶችና በንጹህ ውሃ አቅርቦት ላይ የህብረተሰቡን ችግር ለመቅረፍ የበኩሉን ሚና ተጫውተዋለን ብለዋል። የጋራ መጸዳጃ ቤቱ 81 አባወራዎችን ተጠቃሚ እንደሚያደርግና ከአንድ ሚሊዮን ብር በላይ ወጪ እንደተደረገበትም ኢንጂነር ማንደፍሮ አያይዘው ገልጸዋል። የአሊኮዬ ድር በመጀመሪያ ጥያቄ ለፋውንዴሽኑ ሲያቀርቡ እዚህ አካባቢ ላይ የነበረው ሽንት ቤት ምንም አይነት ፈንክሽን የማያደርግበት ኮንዲሽን ነበረ። አሁን ግን ለ21 ቤተሰብ ወይንም ደግሞ 81 አንትሎች አባወራ የሚጠቀሙበት ሽንት ቤት ነው። በዚህ ሽንት ቤት ላይ እጅግ በጣም ችግር የነበረበት ምንም አይነት ሌላ አማራጭ አልነበራቸውም። ይህን ጥያቄ ፋውንዴሽኑ ተቀብሎ ወደ ስራ ገብቷል። ስራው ከተጠና ከተጀመረ ሁለት ወር ሆኖታል። በዚህ ሁለት ወር ውስጥ ተጠናቆ ነው ለህብረተሰቡ አሁን የቀረበው ከአንድ ሚሊዮን ብር በላይ የፈጀ ፕሮጀክት ነው። ወይዘሮ አሻ መሐመድ የተባሉት የአካባቢው ነዋሪ ለረጅም ጊዜ የመጸዳጃ ቤት ችግር በአካባቢያቸው መኖሩን ገልጸው ችግራቸውን አይቶ ምላሽ ለሰጣቸው የልማና ዶክተር ገነት ፋውንዴሽን ምስጋናቸውን አቅርበዋል። ከዚህም ጋር አያይዘው የአሊኮየ እድር የህብረተሰቡን ችግር ተረድቶ ይህም ፕሮጀክት ለማስፈጸም በማስተባበሩም አመስግነዋል። በምርቃት መርሃ ግብሩ ላይ የወረዳው አስተዳዳሪን ጨምሮ የአካባቢው ነዋሪና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። ቀጥለናል። ተመራቂ ተማሪዎች በሰለጠኑበት ሙያ ሕዝባቸውና ሀገራቸውን በቅንነት ሊያገለግሉ እንደሚገባ ተጠቆመ። የሉሲ ኮሌጅ ሀረር ካምፓስ በተለያዩ የሙያ መስኮች ያሰለጠናቸውን ከ460 በላይ ተማሪዎቹን በዛሬ ዕለት አስመርቋል። ሄኖ ግርማ ተጨማሪ አለው። ሉሲ ኮሌጅ ሀረር ካምፓስ በተለያዩ የሙያ ዘርፎች ያሰለጠናቸውን 460 ተማሪዎችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የኮሌጁ ትምህርትና ስልጠና ኃላፊ ዶክተር አቡሻያሌው ተመራቂዎች በሰለጠኑበት የሙያ መስክ ለሀገሪቱ ኢኮኖሚ እድገት የበኩላቸውን አስተዋጽኦ ማበርከት እንዳለባቸው ገልጸዋል። ተመራቂዎች ስራ ፈጣሪና ተወዳዳሪ በመሆን በቀጣይ በተለያዩ የሙያ ዘርፎች ራሳቸውን ማብቃት እንዳለባቸውም አስገንዝበዋል። የኮሌጁ ቦርድ ሰብሳቢ ወይዘሮ ኩልሱማ ከድር በበኩላ ቸው ኮሌጁ ከፍለው መማር ለማይችሉ ዜጎች ነጻ የትምህርት እድል እየሰጠ ይገኛል ብለዋል። ኮሌጁ ከመማር ማስተማር ስራው ጎን ለጎንም በተለያዩ ዘርፎች ማህበራዊ ኃላፊነቱን እየተወጣ እንደሚገኝም ጨምረው ገልጸዋል። የሉሲ ኮሌጅ አረር ካምፓስ ፕሬዚዳንት ወንዱ ጎንታ ኮሌጁ ከተቋቋመበት 1996 ዓ ም ጀምሮ በተለያዩ መርሃ ግብሮች 9898 ተማሪዎችን አሰልጥኖ ማስመረቁን ገልጸዋል። በዛሬው ዕለትም እውቅና ባገኘባቸው የትምህርትና ስልጠና ዘርፎች በዲግሪና ና ቴክኒክና ሙያ 460 ተማሪዎችን ያስመረቀ ስለመሆኑም ጠቁመዋል። ተመራቂዎች በንድፈ ሐሳብ ያገኙትን እውቀት ወደ ተግባር በመተርጎም ሀገራቸውንና ሕዝባቸውን በቅንነትና በታማኝነት ማገልገል እንዳለባቸውን መልእክታቸውን አስተላልፈዋል። በምረቃ ስነ ስርዓቱ ላይ በትምህርታቸው ብልጫ ላመጡ ተመራቂዎች ሽልማት ተበርክቶላቸዋል። ሉሲ ኮሌጅ ሀረር ካምፓስ በተለያዩ የሙያ ዘርፎች አሰልጥኖ ካስመረቃቸው 460 ተማሪዎች መካከል 265ቱ ሴቶች ናቸው። ቀጥለናል። የተወደዳችሁ ተመልካቾች፣ አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ዜናዎቻችን እናልፋለን። በኢትዮጵያ እየተመዘገበ ያለው ፈጣን የኢኮኖሚ እድገት ለአምራች ኢንዱስትሪው ከፍተኛ እድል መፍጠሩን የኢንዱስትሪ ሚኒስትር ዴታው ታረቀኝ ቡሉልታ ገለጹ። በሌላ የሀገር አቀፍ ዜናችን ደግሞ በ2018 በጀት ዓመት በውጭ ሀገር ስራ ስምሪት ለ800 ሺህ ዜጎች የስራ እድል መፈጠሩን የስራና ክህሎት ሚኒስቴር አስታውቋል። እሊንሽ መልስ ሌሎችና እነዚህን ሀገር አቀፍ ዘገባዎች በተከታይነት ታቀርበልናለች። በኢትዮጵያ የተመዘገበ ያለው ፈጣን የኢኮኖሚ እድገት ለአምራች ኢንዱስትሪው ከፍተኛ እድል መፍጠሩን የኢንዱስትሪ ሚኒስትር ዴታ ታረቀኝ ቡሉልታ ገልጸዋል። በሀገር በቀል የማክሮ ኢኮኖሚ ማሻሻያ ሀገርን ከጸጋዎቿ በማሰናሰል በብዛት የኢኮኖሚ ልማት እምርታዊ ውጤት ማስመዝገብ ያስቻሉ የአሰራር ስርዓቶችን መዘርጋታቸውን አስረድተዋል። ሚኒስትር ዴታው የኢንዱስትሪ ዘርፉ የእድገት ምጣኔ ከሁለት አሃዝ በላይ እድገት እያሳየ መጥቷልን ብለዋል። ይህም ለሀገር ውስጥ የምርት እድገት ያለው አስተዋጽኦ በከፍተኛ ሁኔታ ለመጨመር አስችሏል ያሉት አምራች ኢንዱስትሪው በተኪ ምርት ኢንቨስትመንትን ግን በመሳብና በሌሎች ዘርፎችም የተሻለ እርገት እያስመዘገበ መሆኑን ተናግረዋል። መንግስት ባስቀመጠው አቅጣጫ መዋቅራዊ ሽግግሩ በፈጣን ሁኔታ ለውጥ በማሳየት ዘርፉ ስኬት እያስመዘገበ እንደሚገኝም ገልጸዋል። በ2018 በጀት ዓመት በውጭ ሀገር የስራ ስምሪት ለ800 ሺህ ዜጎች የስራ ዕድል ለመፍጠር አቅዶ እየሰራ መሆኑን የስራና ክህሎት ሚኒስቴር አስታውቋል። የዜጎችን ክብር መብት ደህንነትንና ተጠቃሚነትን በሚያረጋግጥ መልኩ የውጭ ሀገራት የስራ ስምሪት ላይ በትኩረት እየተሰራ መሆኑን በሚኒስትሩ የህዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ አቶ አበበ አለሙ ገልጸዋል። የውጭ ሀገራት የስራ ስምሪት በየጊዜው እያደገ መሆኑንም ጠቅሰዋል። የውጭ ሀገራት የስራ ስምሪቱን ለማሳካት በሚደረጉ ሂደቶች የነበሩ እንግልቶችና ወጪዎችን ማስቀረት የቻለ በቴክኖሎጂ ቴክኖሎጂ የተደገፈ ዘመናዊ አሰራር መዘርጋቱንም አስታውቀዋል። በሌላ በኩል በስራ ስምሪ መዳረሻ ሀገራት ያሉ የኢትዮጵያ ኤምባሲዎች አማካኝነት የዜጎችን መብት ደህንነትና ተጠቃሚነት ማረጋገጥ የሚያስችል ስርዓት መዘርጋቱን ተናግረዋል። እስካሁን ከኩዌት፣ ሊባኖስ፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ዮርዳኖስና ኳታር ጋር የመግባቢያ ስምምነት ተፈረመው ወደ ተግባር መገባቱንና በቀጣይም የመዳረሻ ሀገራትን ለማስፋት እየተሰራ ነው ብለዋል። የሙያ አይነቶችን ለማብዛት በቀጣይ በስፋት የሚታሰቡ ዘርፎች እንደሚኖሩ ጠቁመው አሁን ላይ ተግባራዊ እየተደረጉ ያሉት የቤት ረዳትነት፣ ቤት አያያዝ፣ የቤተሰብ እንክብካቤ፣ ሾፌርና ሴኩሪቲ መሆናቸውን ገልጸዋል። የሀገራዊ ምክክር ኮሚሽን የትግራይ ክልልን አጀንዳ ማሰባሰብ በሁለት ወር ጊዜ ውስጥ በማጠናቀቅ የሀገራዊ ምክክር ጉባኤውን ለማካሄድ ማቀዱን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ገልጸዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ እንዳስታወቁት ኮሚሽኑ የትግራይ ክልልን አጀንዳ ማሰባሰብ በሁለት ወር ጊዜ ውስጥ በማጠናቀቅ ሀገራዊ ምክክር ጉባኤውን ለማካሄድ አቅዷል። ኮሚሽኑ የትግራይ ክልል ህዝብን አጀንዳ ሳያሰባስብ የምክክር ጉባኤ ማካሄድ ተገቢ ነው ብሎ እንደማያምንም ገልጸዋል። በመሆኑም የትግራይ ህዝብ አጀንዳዎች ሳይካተቱ ሀገራዊ የምክክር ሽግግር ጉባኤው ሊካሄድ አይችልም ብለዋል። ኮሚሽኑ እስካሁን በሀገር ውስጥም ሆነ በውጭ 93 በመቶ የሚሆኑን አጀንዳ የማሰባሰቡን ስራ ማከናወኑን ገልጸዋል። የባህር በር መኖር ለቁም እንስሳት የውጭ ንግድ ተወዳዳሪነትና አጠቃላይ ለሀገር ኢኮኖሚ እድገት ወሳኝ መሆኑ ተገለጸ። በግብርና ሚኒስቴር የብሔራዊ ፕሮጀክት አስተባባሪ አቶ ጀማል አልዬ እንደገለጹት የኢትዮጵያ የባህር በር አልባ መሆን በቁም እንስሳት የውጭ ንግድም ሆነ በሌላው ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና ሲያደርስ ቆይቷል። ለውጭ ንግድ የተዘጋጁ የቁም እንስሳት ጤነኛ መሆናቸው ተረጋግጦ ከኳራንታይን ከወጡ በ48 ሰዓት የሚፈለገው ቦታ መድረስ ይኖርባቸዋል። ካልሆነና ሌላ ኳራንታይን ገብተው መቆየት ካልቻሉ ዓለም አቀፍ ገበያን መቀላቀል አይችሉም። አሁን ባለው አካሄድ ግን የቁም እንስሳቱ እስከ 20 ቀናት ጅቡቲ ላይ ለመቆየት የሚገደዱበት አጋጣሚ መኖሩን አቶ ጀማል ተናግረዋል። በዚህ ምክንያት ለወደብ ኪራይ ከፍተኛ የውጭ ምንዛሬ የሚወጣ በመሆኑ ነጋዴው ሳይወድ በግዱ በርካሽ ለመሸጥ ይገደዳል። ይህም ባለሀብቱ ወደ ዘርፉ እንዳይገባ እንቅፋት እንደሆነበትም ጠቅሰዋል። በጥቅሉ ኢትዮጵያ የራሷ የባህር በር እንዲኖራት መንግሥት እያደረገ ያለው ጥረት መሳካት ለሁሉም የኢኮኖሚ ዘርፍ ወሳኝ ነው ያሉት አቶ ጀማል በተለይ ደግሞ ለእንስሳት የውጭ ንግድ ተወዳዳሪነት የወደብ ባለቤት የባህር በር መኖር በከፍተኛ ደረጃ የሚያስፈልግ ነው ብለዋል። የውጭ ዜና። ከ60 ሺ በላይ ሰዎች ኤልፋሻር ከተማን ጥለው እንደወጡ የመንግስታቱ ድርጅት አስታወቀ። ድርጅቱ እንደገለጸው የኤልፋሻር ነዋሪዎች ከከተማዋ በ80 ኪሎ ሜትር ርቀት ላይ ወደምትገኘው

የሱዳን ፈጥኖ ደራሽ ኃይል ኤልፋሽርን ከተቆጣጠረ በኋላ ከ60 ሺ በላይ ሰዎች ከተማዋን ጥለው እንደሸሹ የመንግስታቱ ድርጅት አስታወቀ። ከሱዳን ቁልፍ ከተሞች አንዷ የሆነችው ኤልፋሽር በፈጥኖ ደራሽ ኃይል አርኤስኤፍ ቁጥጥር ስር መዋላን ተከትሎ የጅምላ ግድያና ረሃብ መስፋፋቱ ተገልጿል። የተባበሩ መንግስታት የዘፈቀደ ግድያ እየተፈጸመ መሆኑንም ገልጿል። የየል ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍልም የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬን መመልከቱንም አስታውቋል። በተባበሩ መንግስታት የስደተኞች ድርጅት የሚሰሩት ዩጂን ቢዮን ለቢቢሲ እንደገለጹት የኤልፋሽር ነዋሪዎች ከከተማዋ በ80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ ሸሽተዋል። ባለፉት ጥቂት ቀናት ከተማዋን ጥለው የሚወጡ ነዋሪዎች ቁጥር መጨመሩንም ገልጸዋል። ዩኤንኤችሲአር ለተፈናቃዮቹ መጠለያና ምግብ ለማዳረስ መቸገሩን የተቋሙ ሰራተኛም ተናግረዋል። በከበባ ውስጥ ካለችው ኤልፋሽር የሸሹ ነዋሪዎች መደፈርን ጨምሮ የተለያዩ የሰብአዊ መብት ጥሰቶች እንደተፈጸሙባቸውም ገልጸዋል። ሁሉም ህጻናት በምግብ እጥረት እየተሰቃዩ ነውም ብለዋል። በኤልፋሽር 130 ሺህ ህጻናትን ጨምሮ 250 ሺህ ሰላማዊ ሰዎች ይኖራሉ። ከተማዋ በከበባ ውስጥ ከገባች ወዲህ ሰብአዊ እርዳታ እያገኙ አይደለምም ተብሏል። አሬሴፍ በምዕራብ ዳርፉር የምትገኘውን ኤልፋሽር ከተቆጣጠረ በኋላ ከ150 ሺህ በላይ የከተማዋ ነዋሪዎች አሁንም ድረስ መውጣት አልቻሉም። ፈጥኖ ደራሽ ኃይሉ በዋነኛነት አረብ ያልሆኑ የከተማዋ ነዋሪዎች ላይ ጥቃት በመፈጸም ይከሰሳል። አሬሴፍ በበኩሉ ንጹሐንም መግደሉንና አረብ ያልሆኑ ነዋሪዎችን ኢላማ ማድረጉን አስተባብሏል። በሌላ በኩል ፈጥኖ ደራሽ ኃይሉ አቡሉሉ በሚል ስም የሚጠራውን ወታደሩን በጅምላ ግድያ ክስ በቁጥጥር ስር ማዋሉን ይፋ አድርጓል። በዳርፉር ግዛት የምትገኘው ኤልፋሽር ከተማ በአሬ የአር ኤስ ኤፍ ስር መውደቋ የሱዳንን የእርስ በርስ ጦርነት አካሄድ ለውጧል። የሳተላይት ምስሎች እንደሚያሳዩት በሆስፒታሎች ውስጥ የጅምላ ግድያ ተፈጽሟል። በከተማዋ ምስራቃዊ ክፍል በኩል ለመውጣት ሲሞክሩ የነበሩ ነዋሪዎችም ተገድለዋል። በእርስ በርስ ጦርነቱ በመላው ሱዳን ከ150 ሺህ በላይ ሰዎች ተገድለዋል። ወደ 12 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ዩኒሴፍ እንዳለው ኤልፋሽር የሕፃናት ሰቆቃ፣ ህመም፣ እንግልትና ረሃብ ማዕከል ሆናለች ብለዋል። የተወደዳቸው ተመልካቾቻችን እስካሁን ድረስ ተከታተሉት ሐረሪ ቴሌቪዥን የቀጥታ ስርጭት ወደ እናንተ የደረሱ ዜናዎቻችን እዚህ ላይ ያበቁ። ከመላው ስርጭትና ቴክኒክ ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹ መራው። ጤና ይስጥልኝ።